ሞዴል ደግሞ እንዴት እንደሚያምር ዩት። ከዛ ጋር መጀመሪያ ከሳያችሁ ጋር ተመሳሳይ ነው። የሙሽራ እናትና የሙሽራ እህት ናቸው። ከፋሽኑ ጋር ከወቅቱ ጋር የሚሄድ ነገር እናሳያችሁ ብለን ነው። ከወቅቱ ጋር የሚሄድ ደግሞ ሆን ይሄ ነው። ክሪስማስም ገናም ስለደረሰ እንዴት እንደሚያምር ዩት። ይሄ የሙሽራ ልብስ ነው። እጅግ በጣም ነው የሚያምረው። ቀይ ቀይ ልብሶችንም ሌላ ከለር ልብሶችንም ይዘናላቸዋል። ምናልባት ቀይ ልብስ የሚፈልግ ይኖራል ለክሪስማስ ቀይ ነገር ስለሚለበስ በተለይ ለሙሽራ እናት በቃ አስነብስ የሆነ ልብስ ነው። በጣም ነው የምትወዱት፣ በጣም ነው የምትዘንጡበት። መጪው ጊዜ ገና ነው እንግዲህ። በፈረንጆች አቆጣጠር ለምትቆጥሩ ደግሞ አዲስ ዓመታችሁ ነው፣ እንኳን አደረሳችሁ እንላችኋለን ማለት ነው። ከወዲሁ እንግዲህ አልባሳትን እያዘጋጀን ለገና እንድታዙ እኛ ዝግጁ ነን፣ እናንተ ዝግጁ ናችሁ ወይ እንላችኋለን። የዛሬዎችን አልባሳት ማሳየት እንጀምራለን። በተቀመጠ ስልክ ቁጥር እየደውላችሁ ታዛላችሁ፣ እናዘንጣችኋለን ማለት ነው። እስከ ፍጻሜ አብራችሁን ቆዩ። በጣም የሚያምሩ የሙሽራናት የሚሆኑ የሙሽራ የሚሆኑ እንዲሁም ለክሪስማስ የሚሆኑ አነስተኛ ዋጋ ያላቸው ልብሶችን የምላችሁ መጥቻለሁ። እንደምታዩት ይሄ ዝንጥ ያለ ልብስ በጣም ነው የሚያምረው። እንዴት እንደሚያምረው ከሽመናው፣ ከፊኒሽንጉ፣ ካሰፋፉ፣ ከአንገቱ ቅርጽ ጀምሮ እጅግ በጣም የሚያምር ነው። መነኑም እጅግ በጣም የሚያምር ሁለት አይን፣ ከሁለት አይንም ቆንጆ ሁለት አይን፣ ለስላሳና ግጥም ያለ ሁለት አይን ነው። የሙሽራናት ልብስ ነው ይሄ። ለሙሽራናት የታዘዝ ነው። ጥር ላይ ሰርግ ላላችሁ ምን ልልበስ ብላችሁ ለተጨነቃችሁ ሁሉ ይሄ ልብስ በጣም ነው የሚያምረው። ከለር አስቀይረን ማሸመንም እንችላለን ጊዜ ካላችሁ የአንድ ወር ጊዜ ከሰጣችሁም በምትፈልጉት ከለርም ቀይረን ማሸመን እንችላለን። እንዲሁኖ አምሮበት ዝንጥ ብሎ አርባ ሽህ ብር ነው። ኦርደር አድርጉት እንደ ፈለጋችሁ ነው ይሰፋል፣ እንደፈለጋችሁ ሆነ ይጠለፋል። ፈርጥ መትከልም እንችላለን በፈርጥ ማሳመር ለፈለጋችሁም ፈርጥ አድርገን አንገቱ ላይ መላክ እንችላለን። ነጠላውም በጣም ነው የሚያምረው። ኦርደር አድርጉት። ወደ ቀጣይ ስነድ የሙሽራ ልብስ ነው። እጅግ በጣም ነው የሚያምረው። እንደምታዩት እጅግ በጣም ቆንጆ የሆነ በቆንጆ ስራ የተሰራ ቆንጆ ፈርጥ የተተከለለት የሙሽራ ልብስ ነው። እንደምታዩት አንገቱ አራት ማዕዘን ነው። እንደዚህ መካከለኛ የሆነ አራት ማዕዘን ነው የፈለገችው። ከወገብ በላይ የትኛውን ምርጫ መምረጥ ትችላላችሁ። ከዚህ የተጠቀምነው ፈርጦች ከለሮች እንዴት እንደሚያምሩ አሁን ከሆነ የሽም እንደዚህ የፈርጥ ልብስ የሚሰራባቸው ክሮች የተለዩ ናቸው። ከዱባይ የሚመጡ ክሮች አሉ የተለዩ ሻይን የሚያደርጉ ምንም ወርቀ ዘብ ሳይጨመርባቸው ሳባቸው ራሱ ሻይን የሚያደርግ ሲታዩ ሻይን የሚያደርገው ክሮቹ እነዚህ ከውጭ የሚመጡ ክሮች ናቸው። በጣም የሚያምሩና የተሻሉ ክሮች ናቸው። በተለይ በሲንጀር ለሚሰሩ ልብሶች፣ በማሽን ለሚሰሩ ልብሶች እጅግ በጣም ነው የሚያምረው። ምንም አይነት ወርቀ ዘብ ሳይደረግበት ክሮቹ በራሳቸው ሻይን አላቸው፣ ያበራሉ። ክሮቹ እጅግ በጣም ነው የሚያምሩት። ፈርጥ አተካከሉ፣ ፊኒሽንጉ እንደምታዩት ዝንጥ ያለ የሙሽራ ልብስ ነው። የወንዱንም ላሳያችሁ። የወንዱን እንደምታዩት ይሄ የባለቤቷ ነው። እጅግ በጣም ነው የሚያምረው። እዚህ ጋር ቁልፎች አሉት ፈርጣ አለው እንደምታዩት፣ ፍርጥ ተተክሎላቸዋል። ከዚህ ጋር ማለው እዚህ ጋር ቲሸርቱ መጨረሻው ላይም ጥልፍ ጠልፈንበታል። እጅግ በጣም ነው የሚያዘንጠው። እጅግ እጅግ በጣም ቆንጆ ልብስ ነው። ጥልፉ መነኑ ጸድት ያለ ሶስት አይን መነን ነው። ከሶስት አይኑ መነን በተለ ደግሞ ተደርቦበታል። ይሄ ልብስ እንዲጠንቀቅ ብሎ አልቆ እስከ ወንዱ ድረስ አርባ አምስት ሺ ብር ነው። ኦርደር አድርጉት። ሰርተን በሰአቱ እናደርስላችኋለን። ይሄኛው ልብስ ደግሞ እንዴት እንደሚያምርዩት ከዛ ጋር መጀመሪያ ካሳያችሁ ጋር ተመሳሳይ ነው። የሙሽራ ናትና የሙሽራ እህት ናቸው ተመሳሳይ ማለት የእህትና ማቾች ልብስ ነው። በጣም ነው የሚያምረው። ፊኒሽንጉ ተመሳሳይ ነው እዛ ጋር። እዚህ ጋር እንዳልኳችሁ ፈርጥመት ማስተከል ትችላላችሁ። ከወገብ በላይ በሰውነት ልክ እኔ እንደለበስኩት ማሰራት ትችላላችሁ። እጃችሁ ወፍራም ለሆናችሁ ሰዎች ደግሞ አይን ታሰፋፋውን በጣም ብዙ ሰው ወዶት እንደዚህ ኦርደር እያደረገ ነው። በጣም ነው የሚያምረው። እጁ እንደዚህ አይነት እጅ መጠቀም እንችላለን። በምትፈልጉት ፊኒሺንግ ተሰርቶ ይሄ ልብስ 40 ሺህ ብር ነው። ኦርደር አድርጉት። ካላር መቀየር ትችላላችሁ። ካላር መቀየር የሚቻለው ግን አንድ ወርና ከዛ በላይ ጊዜ ካላችሁ የምትወዱትን ካላር ማሸመን እንችላለን። አሁንም የሚያማምሩ አልባሳት ቀይረንላችኋል። እጅግ በጣም ነው የሚያዘንጡ። ጥር ላይ፣ ህዳር ላይ እንዲሁም ለፋሲካ ሰርግ ያላችሁ ካሁኑ ኦርደር ማድረግ ትችላላችሁ። በተለየ ግሩፕ ስቶኑ ስናሸምን ጊዜ ስለሚፈልግና ቆንጆ ነገር ለእናንተም ለማድረስ ለእኛም ሳንሳቀቅ ለመስራት ጊዜ ያለው ነገር ስትሰጡን በጣም ደስ ይለናል። እንዴት እንደሚያምር እዩት። ይሄ የሙሽራ ልብስ ነው። እጅግ በጣም ነው የሚያምረው። ፈርጥ አልተተከለለትም። ሙሉ በሙሉ ፈርጥ ነው። እንደተጀመረ ግን ቪዲዮ ሳይቀረጽ ከሚወጣ ብዬ ነው። በአንድ በኩል ፈርጥ መተከል ተጀምሯል። በዙሪያው በደንብ ፈርጥ ሲገባለት እጅግ በጣም የሚያምር ከለር እና የሚያምር ሻይኑ ከከለሩ ጋር የተዋሃደ ነው የሚሆነው። እጅግ በጣም ነው የሚያምረው። ክሮቹ እነዚህ ክሮቹ እንዳልኳቸው ውጭ ላይ ከውጭ ሀገር የሚገቡ ክሮች ናቸው። በጣም ነው የሚያምሩት። ልብስ እጅግ በጣም ነው የሚያሳምሩት። እንዳያችሁት፣ ለየት ይላል ይሄ ከለር። ኑድ ከለር አይነት ነገር ነው ይሄኛው ከለር ሁሉም ከለሩ ሶስት ከለሮቹ በጣም የተለያዩ ከለሮች ናቸው። በተለይ ይሄ ከለር እጅግ በጣም ነው የሚያምረው። ወደ ቸኮሌቱ የሚወስድ ከለር ነው። እንዲህ ጃፖኒ ነው የፈለገች። እንዳያችሁት ቪ ወገብ አለው። የአንገት ቪ ነበር የለመድ ነው። አሁን ደግሞ የወገብ ቪ ተለምዷል። እንዴት እንደሚያምር ዝንጥ ነው የሚያደርጋት። ይህም ሙሉ በሙሉ ፈርጥ ሲገባበት ይህም ፈርጥ ሲገባበት ዝንጥ ያደርጋቸዋል። ሰርግ ያላችሁ እንዲሁም የተለያየ ፕሮግራም ያላችሁ እንዲሁም መዘነጥ ቆንጆ ቀሚስ ለምትወዱ ሁሉ ይሆናቸዋል። ይሄ ቀሚስ አልቆለት አርባ ሺህ ብር ነው። የወንዱ ሲጨምር አርባ አምስት ሺህ ብር ነው። ኦርደር አድርጉት ቆንጆ አድርገን ሰርተን እንልክላችኋለን። በአምስት አርብም በአራት አርብም ትችላላችሁ። ከዛ በላይ ጥልፉ ስስ ነው፣ እጅግ በጣም ስስ ታዩታላችሁ። ጨርቅ ነው በጣም ስስ አድርገው ነው የሚጠልፉት። እንዲታደርጉት እንኳ የሚከብድ አይደለም። በቆንጆ ባለሙያ ሰርተን እንልክላችኋለን። ኦርደር አድርጉት። ወደ ቀጣይ ስንሄድ ይሄ በጣም ወደው ልብስና ተወዳጅ ልብስ ነው። እጅግ በጣም የሚያምር ጎበዝ ሸማኔ የሰራው በተለያየ ከለር ነው ያለው። እንዴት እንደሚያምር እዩት። በተለይ ለሙሽራ እናት በቃ ነብስ የሆነ ልብስ ነው። በጣም ነው የምትወዱት። በጣም ነው የምትዘንጡበት። ከለሩ ከለር አገባቡ ሆነ የሽመናው ስልት በጣም ነው የሚያምረው። እንዴት እንደሚያምር ያርቡ። ስፋት ይሄ ሶስት አይነት ከለር አለው። በምትፈልጉት ከለር ኦርደር ማድረግ ትችላላችሁ። ያው ብዙ ዩቱብ ላይ ስለምታዩት እኛም ጋር ደጋግመን ፖስት ስላደረግነው ተወዳጅ ልብስ ስለሆነ ደጋግመን ፖስት የምናደረገው ላስቲኩ የኛ ቤት ፍሪ ሳይዝ ነው። ከፈለጋችሁ ስባችሁ መቋጠር ትችላላችሁ። አጋጣሚ ወፍራም ሰው ነው ኦርደር ያደርገንና ላስቲኩ ዘና ያለ ነው። ይሄ ለቀጭን ሰውን በልካችሁ ሰርተን ግን ትንሽ ተረፍ ስለምናደርግበት ላስቲኩን ስባችሁ መቋጠር ትችላላችሁ። አንገቱ እንደምታዩት አራት ማዕዘን ስንጥቅ ነው ሆኖ በዝርግፍ ነው የተሰራላት በሰውነት ልክም እንደኔ ትችላላችሁ። በሹራብ ስራም በዝርግፍ እንደዚህ ትችላላችሁ። ስፌቱን እናንተ በመረጣችሁት ይሄ ልብስ አልቆለት ሰላሳ ሺ ብር ነው። ኦርደር አድርጉት ሰርተን በሰዓቱ እንልክላችኋለን። እንደምታዩት ይሄ የሚያምር ልብስ የሙሽራ እናት ልብስ ነው። በጣም ነው የሚያምረው። እንዴት እንደሚያምር ሰማያዊ ከለር ነው። በተለይ ወንድ ልጅ ለምትድሩ እናቶች እንደዚህ አይነት ከለር እንሰራላቸዋለን። ለሙሽራ መሆን ይችላል። ከዚህ በላይ ጥልፉ መስፋት ይችላል፣ ማነስም ይችላል። እጅግ በጣም ነው የሚያምረው የሚያምረው ይህን ፈርጥ ይቀራል ግን ከለሩ ሰማያዊ መሆኑ እና ይህ ቡናማ ከለር መሆኑ ክሩና ከክሩ ተዋህዷል። የሚገጣጠሙ ክሮች ናቸው። እጅግ በጣም ነው የሚያምረው። ይሄ እስከ ነጠለው ስትለብስ የሙሽራ እናት እንዴት እንደሚያዘንጣት አስቡ። ይሄ ለሙሽራ እናት የሰራውላት ይሄ ሶስት አይን ነው። ከዚህ በላይ ሁለት አይን ነው፣ ዝንጥ አድርገን እንሰራላችኋለን። እንዲሁም ቬልት አለው። ቀበቶ ማድረግም አለማድረግም ትችላላችሁ። ይሄም እንደዚሁ አጓጉል ነው፣ አጓጉል ሳይሆን አጭር እዚህ አካባቢ የሆነ አጭር ሆኖ ዘርገፍ ያለ ብዙ ጠበብ ያላለ ነገር ነው። ይሄን በእጅ ልክም ማድረግ ትችላላችሁ። እንደዚህ ውጥር ማለትም ይችላል። ከፈለጋችሁ ዘና ማድረግም ትችላላችሁ። ይሄ አንገቱ ቪ ነው። ይሄ ልብስ እንዲቆንጆ ሆኖ አልቆ ሰላሳ አምስት ሺ ብር ነው። ፈርጥ ይቀረዋል። ፈርጡ ከቀረ ደግሞ እስከ ሰላሳ ሺም ሊሰራ ይችላል። ኦርደር አድርጉት ሰርተን እንልክላችኋለን በመላው ዓለም እኔ የምለብሰው ልብስ ሁሌም ትወዱልኝ ያላችሁ አንቺ የለበሽውን አንቺ የለበሽውን ለምትሉ እንዴት እንደሚያምር በአምስት አርብ ነው። አርቡ እንደምታዩት ዝረቅረቅ ያለ ሰፋ ያለ ነው። በደንብ እንዴት ቆንጆ እንደሆነ ታዩታላችሁ። እንግዲህ ችን ስታይል ሰው ሁሉ ወዷታል። የራሴ ስታይል ነች። እኔ ለራሴ ይሄ የእጄን ወፍረት ለመደበቅ ያረኩት ነገር ነበር፣ ግን ብዙ ሰው ወዷታል። እዚህ ጋር ላስቲክ ያለውን ነገር ፈርጡና ደግሞ ጥልፍ ስላልፈልኩ በዛ ሰዓት እንደዚህ በፈርጥ ተክዬ ነበር። ካሁን በፊት ፖስት ያደረኩት ልብስ አይታችሁታል። አሁንም ያን አይተው ሌላ ሰው ኦርደር ቀረር እያደረገኝ ነው። በእንደዚህ ስሪልኝ እያደርለ ይሄ ልብስ እዩት። ሲልበር ከለር ነው ከታች ከዚህ ግን የተጠቀምኩላቸው ፈርጥ ሲልበር ከለር ነው። እንዴት እንደሚያምር በጣም ነው የሚያምረው። ይሄ ልብስ ለመቀበያ መሆን ይችላል። ከለሩ ነፃ ያለ ነገር ስለሆነ ለመቀበያም ለምትፈልጉ ይሆናቸዋል። ከላይ ያለውን አንገት በትንሹ መጥለፍ እንችላለን። ከፈለጋችሁ እንደኔ በፈርጥ ማድረግ ትችላላችሁ። ፈርጡ እጁ በጣም ነው የሚያምረው። እጁን እጅጌ ሙሉ፣ እጅጌ ጉርድ የፈለጋችሁትን ማድረግ ትችላላችሁ። በፈርጥ ከሆነ 17 ሺ ብር ነው። በጥልፍ ከሆነ 15 ሺ ብር ነው። ኦርደር አድርጉት፣ ሰርተን በያላችሁበት እናደርሳለን። በጣም ነው የሚያምረው እንደምታዩት። ክሪስማስ እየደረሰ ነው፣ የፈረንጆችም ክሪስማስ የእናንተም የእኛም ገና እየደረሰ ነው። የአበሻ ልብስ እስኪሰራ ጊዜው ስለማይበቃ በጣም የሚያማምሩ ቀይ ቀይ ልብሶችንም ሌላ ከለር ልብሶችንም ይዘናላችኋል። ምናልባት ቀይ ልብስ የሚፈልግ ይኖራል፣ ለክሪስማስ ቀይ ነገር ስለሚለበስ እንዴት እንደሚያምርዩት ቀይ በጎልድ ነው። እንዲሁም በዛ ሰዓት ፕሮግራም ላላችሁ፣ ሰርግ ላላችሁ የትኛውም ዓለም ለምትገኙ ደንበኞቻችን በአነስታኝ በመጠነኛ ዋጋ ግን አዲስ ዲዛይን የሆነ ልብስ ናቸው ይዤላችሁ የመጣሁት። እንዴት እንደምታምርያት እጅግ በጣም ውብ ነች። ጥለቱ የሚታይ ከሆነ ከስር ቀይ በቢጫ ነች። ከለሯ በጣም ቆንጆ ነች። እንዴት ቆንጆ እንደሆነች እያት። በጣም ነው የምታምረው። ነጠሏ እዚህ ጋር እንዴት እንደምታምረው፣ ራሴን ያሸመንኳት ከአሁን በፊት በግሪን ነበረች። አሁን ደግሞ በቀይ በቢጫ ቀይ ሪያት ነው ለክሪስማስ ታስፈልጋለች ብዬ ስላሰብኩ ይሄ ልብስ አልቆለት 17 ሺ ብር ነው። ኦርደር አድርጉት በያላችሁበት ሰርተ እንልካለን። ይሄ ልብስ እንደምታዩት አሁንም ጎልደን በቀይ ነው። እጅግ በጣም ነው የሚያምረው። በደረጃ ነው ያሰራሁት። እጅግ በጣም ቆንጆ ልብስ ነው፣ አዲስ ልብስ ነው። በሰፊ ጥለት ታውቁታላችሁ፣ በደረጃ ግን እንደዚህ አዲስ ልብስ ነው። ከፈለጋችሁ በነጠላዋ ብቻ ትችላላችሁ፣ ከፈለጋችሁ በደረጃዋ ብቻ። እንዴት ቆንጆ እንደሆነ ዩት በጣም ነው የሚያምረው። እንዲሁም የግሩፕ ልብስ መልበስ የሚያስለብሳችሁ ፕሮግራም ይኖራችኋል። እንደዚህ አይነት ከለር ብትመርጡ ወቅቱ የዚህ አይነት ከለር ስለሆነ በየጊዜው አዲስ ፋሽን ነገር ስለምታሰሩ ከፋሽኑ ጋር ከወቅቱ ጋር የሚሄድ ነገር እናሳያችሁ ብለን ነው። ከወቅቱ ጋር የሚሄድ ደግሞ ሆኖ ይሄ ነው ክሪስማስን ገናም ስለደረሰ በጣም ነው የሚያምረው ይሄ ልብስ እንደዚሁ ነው አልቆለት ይሄም አስራ ሰባት ሺ ብር ነው ኦርደር አርጉት ሰርቼ እልክላችኋለሁ በየትኛው ማለት በነጠላውም ሳይዝ ትችላላችሁ በደረጃውም ትችላላችሁ ይሄ ልብስ አልቆለት 17 ሺብር ነው ኦርደር አርጉት እቺ ልብስ እጅግ በጣም ተወዳጅ ልብስ ነች በጣም ነው የምትወደድ በቢጫ አላት በቀይ አላት በሰማያዊ አላት በምትፈልጉት ከለር ይሰራላችኋል በየትኛውም ከለር አማራጭ አለ አሁን ግን ወቅቱ ቀይ ልብስ የሚፈለግበት ወቅት ስለሆነ ገናም ክሪስማስም ስለደረሰ ማሰራታችሁ ካልቀረ ካሁኑ ኦርደር አድርጉን ዝንጥ አርገን እንድንልክላችሁ እንዴት እንደምታምር እንዲሁም ነጠላ ይሄን ትመስላለች ሰማያዊ ከለር አላት ቢጫ ከለር አላት ቀይ ከለር አላት በየትኛውም ከለር መርጣችሁ 17 ሺ ብር ነች ዝንጥ ያደርጋቸዋል ወራች መሰራት ትችላለች እንዲሁም ዙሪያ አንገቱ እንደኛ በፈርጥ ማድረግ ከፈለጋችሁ በቀይ ፈርጥ አድርገን ሰርተን እንልክላችኋለን ኦርደር አድርጉት እች ልብስ እንዴት እንደምታምር እያት። ከመሀል ያለችው ውቺ ሻዶ ነገሯ በሽመና የተሰራች ናት። በጣም ተወዱታላችሁ። በጣም ነው የሚያዘንጠው መሀል ላይ ያለው ነገር ወጣ ያደርገዋል። እንዲሁም እዚህ ጋር አቮካዶ ከለርና ቀይ ነው። አቮካዶ ከለርና ቀይ እንዲሁም ፒሽ ከለር አይነት ነገር ነው መሀል ላይ ያለው። እጅግ በጣም ዝንጥ ያለሽ ከለር እና ዝንጥ ያለ ልብስ ነው። እዚህ ላይ ትንሽ ፈርጥ ብንጨምርበት በጣም ያዘንጣቸዋል። እንዴት ቆንጆ እንደሆነች እያት። በጣም ነው የምታምረው ይቺ ልብስ እንዲህ ቆንጆ ሆና 18 ሺህ ብር ነው የሚሰራላችሁ። ፈርጥ ከፈለጋችሁ እንተክልላችኋለን። የአንገት ስታይል በምትፈልጉት መልኩ ይሰፋል፣ ይጠለፋል። ኦርደር አድርጉት፣ ሰርተን እንልክላችኋለን። ይህ ቆንጆ የሆነ የቀይ ቡኒኝ ወይም በርገንዲ ከለር ነው ቅላቱ፣ እንዲሁም ከውስጥ ሲልቨር ወርቀዘ ባለው በጣም ነው የምትወዱት። ዲዛይኗ በጣም ነው የምታምረው። በወራጅም ተሰርታ ፎቶ አለ ፖስት የተደረገ። አንገትና እጅን ብትፈልጉ ይሰራል በፈለጋችሁት መልኩ ይሰራል። የመነኑ ጥራት ምንም ጥያቄ የለውም። ለዛ ነው አስር ያልደጋገምኩባችሁ። መነናችን ጽድት ያለ ሁለት አይን በጣም የሚያምር በጎበዝ ሸማኔ የተሰሩ ያለቁላቸው ያበሻ ልብሶች ናቸው። እንዴት እንደሚያምሩ እያቸው። ይሄ ልብስ ዝንጥ አርገን ሰርተን በ18 ሺ ብር እንልክላችኋለን። ካናዳ ያላችሁ ሰዎች እንትናለን፣ ሆስተሶች አሉን ከካናዳ የሚያመላልሱልን። ካናዳ ያላችሁ ሰዎች ሌቼል ሳት ከፍሉ በሆሳው መላክ እንችላለን። በሆስታ ሶሽ መላክ እንችላለን። ቋሚ የሚያመላልስልን ሰው ስላለን ካናዳ ያላችሁ ሰዎች ዴቼል በማያስከፍል ዋጋ በሰው ልንልክላችሁ እንችላለን። እንዲሁም በሁለት ቀን ልዩነት ከኛ ከተሰጠናቸው በሁለት ቀን ልዩነት እናንተ ጋር ያደርሱላችኋል። ከአሁን በፊትም ለሁለት ለሶስት ሰው እንደዚህ ስለላክን ኮንታክት አርጉን ሰርተን በሰው እንልክላችኋለን። እንዲህ ያለቀ ቆንጆ ያበሻ ቀሚስ በ18 ሺ ብር ታገኛላችሁ። ቺ ቀጭን ጥበብ ደግሞ እጅግ በጣም የምታምር የምታምር ሽመና ያላት ፒች ከለር የሚባል ከለር ያላት ናት። ፒንክም አይደለም ወደ ፒች ከለር ነው የሚሏት። ብዙ ከስተመሮች ሲመጡ የናጠራር የሚጠሩላት። ቀይ ከለር አልፈልግም ላላችሁ ከስተመሮች፣ ወይም ዲዛይኑንም ከለሩንም ለወደዳችሁት ሽመነው ጠበቅ ያለ በደንብ ቆንጆ ሆኖ የተመታ የምታምር ቀጭን ጥበብ ነች። ቀጭን ጥበብ ለምትፈልጉ በጣም ነው የምታምረው። እንዲሁም አምስት አርብነች። በአምስት አርብነች የተለያየ ከለር አላት። ሰማያዊ አላት፣ ሲሊበር አላት፣ ይሄ እኔ እንደለበስኩት አይነት አላት፣ ሰማያዊ ከለር አላት፣ በዚህ ከለር አላት። በግሩፕ የምትለብሱት እንዲሁም ቀጭን ጥበቦች ብዙ እናቶች ሴቶች ስለምትወዱ በፈለጋችሁት ከለር ተሰርቶ አልቆለት 16 ሺህ ብር ነው። እንዲሁም አምስት አርብ ነው የመነኑ ጽዳት፣ የነጠለው ርዝመት ምንም ጥያቄ የለውም። እጅግ በጣም ቆንጆ የሚባል ልብስ ነው። ኦርደር አርጉት ሰርተን በሰአቱ እናደርሰላቸዋል። የሚያምር ግሪን ከለር ለምትወዱ ግሪን ከለር ና ቬዥ ከለር ነው። ከላይ ያለው ዝም ያለ ከለር ነው። ብዙ ያልጮኸ ከለር እንዲሁም በደረጃ ነው። ደረጃውን ካልፈለጋችሁ ከስር ያለውን መቁረጥ እንችላለን፣ ግን በጣም ነው የሚያምረው። ዝም ያለ ቅጠል ነገር ዲዛይን ያለው ዲዛይኑ በጣም ነው የሚያምረው ዝም ያለ ልብስ ነው። እንደዚህ አይነት ከለር ለምትወዱ ሁሉ ይሆናችኋል። እጅግ በጣም ነው የሚያምረው። ዝም ያለ ከለርም ውበት አለው። የጨዋ ከለርም እንደ ምርጫችን ነው። ይሄ ደግሞ ዝም ያለ ከለር ብዙ ያልደመቀ ከለር ለምትወዱ ይሆናችኋል። ነጠላው ስፋት በጣም ነው የሚያምረው። ደረጃ ልብስ ነው ከታች ያለው ደረጃ ተቆርጦ መሰራት ይችላል። እንዳለን መሰራት ይችላል። ከፈለጋችሁ በመሃሉ ብቻ መሰራት ይችላል። በሁሉም መልክ ይሄ ልብስ አልቆለት 16 ሺህ ብር ነው። ኦርደር አድርጉት በያላችሁ በሰርተን እናደርስላችኋለን። እንዲሁም የፈርጥ ልብስ ከፈለጋችሁ የትኛው ሚዲያ ላይ የምታዩት ፖስት የተደረገ ነገር ብትልኩልን ሰርተን ቆንጆ አድርገን ሰርተን እንልክላችኋለን። እንዴት እንደሚያምርዩት ይሄ የአበሻ ቀሚስ እንደምታዩት ምንም አይነት ደረጃ የሌለው ለክሪስማርስ የሚሆን የቀይ ቡኒኛውን በርገንዲ ከለር በቤሽ ከለር ነው። ሁለት አይነት ከለር ብቻ ያለውን ዝም ያለ ከለር ነው። ብዙ ያልጮኸ ከለር ነው። ለክሪስማስ ይሆናቸዋል። እንዲሁም ለእናቶች ቢሆን ይመረጣል። ደረጃ ልብስ ወይም ደመቅ ያለ ከለር ለማትወዱ ግን ቅላቱ ደግሞ ቀይ ቡንኛ ወይም በርገንዲ ከለር የሚባል ከለር ያለው ነው በጣም ነው የሚያምረው ይሄ አንገቱ በትንሽ ጥልፍ ተጠልፎ ሲመጣላችሁ በዚህ በጫፏ ብቻ በፍሬሟ ብቻ ተሰርታ ብትመጣላችሁ ትወዱታላችሁ በጣም ነው የሚያምረው መነኑ ቅጽድት ያለ ሁለት አይን መነን ነው ቆንጆ ሆኖ ተሰርቶ አስራ ስድስት ሺ ብር ነው ኦርደር አድርጉት ሰርተን በያላችሁበት እናደርስላችኋል በተቀመጠው ስልክ ቁጥር እየደወላችሁ የገና አልባሳቶቻችሁን ካሁኑ ኦርደር አድርጉ እናዘንጣችኋለን እናለብሳችኋለን ማለት ነው ሳምንት አዳዲስ ነገር ይዘን እንመጣለን በያላችሁበት